ስትልኝ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ጀምሯል። በቆይታችንም በትንታኔ የምንመለከተውን ጉዳይ እንዲሁም ሌሎች ጉዳዮችን ወደ እናንተ እናደርሳለን። ሰብለጽጌ ከዜናዎቹ ጋር አብሬያችሁ ቆይታ አደርጋለሁ። በአፍሪካ ዘላቂ ሰላምና ልማትን ለማረጋገጥ የእምነት ተቋማት ሚናቸውን የበለጠ ማጠናከር እንዳለባቸው ተገለጸ። ሶስተኛው ዓለም አቀፍ ዘላቂ ሰላም የአብሮነትና የልማት ግቦች ላይ ትኩረቱን ያደረገው ጉባኤ በአዲስ አበባ እየተካሄደ ነው። ኢብራሂም መሀመድ ተጨማሪ ያለው ቀፍ የሰላም የአብሮነትና የልማት ጉባኤ በአፍሪካ ዘላቂ ሰላምና ልማትን ለማረጋገጥ የእምነት ተቋማት ያላቸውን ሚና የበለጠ ማጠናከር ዓላማ አድርጎን የተካሄደው የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ ለአሚኮ በሰጡት ማብራሪያ ኢትዮጵያ የሃይማኖትና የብሔር ነጻነትና እኩልነት የተረጋገጠባት እንዲሁም አንዱ ሌላውን አክብሮ የሚኖርባት አገር መሆኗን አንስተዋል። የሃይማኖት ተቋማት ጉባኤ የተለያዩ ሃይማኖቶች ለአገር ሰላምና ልማት በጋራ እንዲሰሩና በፍቅርና በሰላም እንዲኖሩ እየሰራ መሆኑም ለጉባኤ መካሄድ ምክንያት መሆኑን ጠቅሰዋል። የመንግስታቱ ድርጅቶች ዲፕሎማት ተቋማት ከነ ጄኔቭና ኒውዮርክ ቀጥሎ አዲስ አበባ ከፍተኛው የዲፕሎማሲ መቀመጫ ወይንም ደግሞ የዲፕሎማቲክ ማህበረሰብ መናኸሪያ ከመሆኑ አንጻር ይህንን ታሳቢ ያደረገ በአፍሪካ መዲና በአዲስ አበባ የምናደርገው ይህ የጂ20ን ኢንተርፌስ ፎረም የኢትዮጵያ ሃይማኖት ተቋማት ጉባኤ በተለይ ከታች ጀምሮ በአጭር ጊዜ የተቋቋመ ተቋም ቢሆንም እንኳን ልምዱን ቀምሮ በተለይ በአፍሪካውያን የአፍሪካውያንን የጋራ አጀንዳ በማስተጋባት ረገድ አይነተኛ የመሪነቱን ሚና እየተጫወተ እንደሆነ ማሳያ ነው ብለን እንወስዳለን። ጉባኤው በተባበሩት መንግስታት ድርጅት ዘላቂ የልማት ግቦች በአፍሪካ ህብረት አጀንዳ 2063 እና በቀጣይ መስከረም ወር በደቡብ አፍሪካ በሚካሄደው የ2025 የቡድን 20 አባል ሀገራት የመሪዎች ጉባኤ ላይ የሚቀርቡ አጀንዳዎች ላይ መወያየቱን ቀሲስ ታጋይ ታደለ ገልጸዋል። በጂቶኒ አባልነት የሚቀሳቀሱ በጋራ በመሆን አጀንዳ የማዘጋጀት በኢንቫይሮንመንት ላይ በክላይሜት ቼንጅ ላይ በተለይ ሰላም ላይ፣ ሰብአዊ መብት ጥበቃ ላይ እና በግሪን ሌጋሲ ላይ ያተኮሩና በተለይ የአፍሪካን ችግሮች በአፍሪካውያን የመፍታት ዘይቤን የሚከተሉ ለአፍሪካ አጀንዳ 2063 የልማት ግቦች አስተዋጽኦ ሊያደርጉ ሊያበረክቱ በሚችሉ ርዕሰ ጉዳዮች ላይ የሚደረግ መድረክ ነው። የሃይማኖት ተቋማት ጉባኤ በሀገሪቱ የልማትና ሰላም ግንባታ ያበረከቱትን ተሞክሮ ለማጋራት ተሳታፊዎች በመዲናይቱ እየተከናወኑ ያሉ ቁልፍ የልማት ተግባራትን እንደሚጎበኙ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ አስታውቀዋል። የጥቁሮች ያልበገርነት ባይ ተምሳሌት የሆነውን ያድዋ ሙዚየም በነጭ ወራሪ ያልተገዛንበትን የምናሳይበት ይህንንም ተመልክተው እንዲሄዱ ኢትዮጵያ እንዲነንበር እንዲያድርገናል የምንለውን ለልጆቻችን ጭምር አባቶቻችን የሰሩትን ገድል የምንዘክረውን ይህንን ሚውዚየም እንዲጎበኙ መድረክ እንፈጥራለን። የኮሊደር ልማቶችንም ተዘዋውሮ እንዲመለከቱ እድል ይኖራል ማለት ነው። በአጠቃላይ ኢዮቤልዩ ቤተ መንግስትንም የሚመለከቱበት ከ80 ከ100 ዓመት በፊት ኢትዮጵያ ነገስታት እንዴት መንበራቸውን እንዴት አድርገው እንደ ለዓለም እንዲሲያሳዩ እንደነበረ የምናይበት መድረክ ቅርሶቻችንን የምናስጎበኝበት መድረክ ይኖረናል ማለት ነው። ሶስተኛውን ዓለም አቀፍ ጉባኤ የኢትዮጵያ ሃይማኖት ተቋማት ጉባኤ ከአፍሪካ የሃይማኖት ተቋማት ህብረትና ከቡድን ሀያ የሃይማኖቶች ህብረት ፎረም ከአፍሪካ ህብረት የሃይማኖቶች ውይይት ፎረም ጋር በመተባበር እንዳዘጋጁትም ተነግሯል። የተሰጠንን የመታዘዝ ጠጋ ተጠቅመን ለሀገርና ለዓለም ሰላም መስራት ይጠበቅብናል ሲሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ገለጹ የቅዱስ ሲኖዶስ ምልአተ ጉባኤ በዛሬ ዕለት መካሄድ ጀምሯል አዲሱ ዳዊት ጉባኤውን ተከታትሎታል በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስርዓተ ህግና ቀኖና አስተምሮ መሰረት ረከበ ካህናት ወይም የቅዱስ ሲኖዶስ ምልአተ ጉባኤ የኢየሱስ ክርስቶስ ትንሣኤ በዓል በተከበረ በሃያ አምስተኛው ቀን በዕለተ ረቡዕ ይካሄዳል። በዚህ ጉባኤ የሚተላለፉ ውሳኔዎችና መልእክቶች ለቤተ ክርስቲያን ዕድገት፣ ለምዕመናን አንድነትና ለአገር ሰላምና ደህንነት የሚበጁ ተደርገው ይወሰዳሉ። ይህ የቤተ ክርስቲያን አባቶች ጉባኤ በዛሬ ዕለት መካሄድ የጀመረ ሲሆን በጉባኤው መክፈቻ ላይ ብፁዕ አቡነ ማትያስ መልእክት አስተላልፈዋል። ከሁሉ በፊት እምነት ይቀድባል በኋላም ደግሞ ለእምነቱ በሙሉ ልብ መታዘዝን መታዘዝ ያስከተላል። ይህ ሲሆን መዳንና ትንሣኤ ያስገኛል። ዓለም በእግዚአብሔር እየተደረገላት ያለው ጥሪ ይኸው የመታዘዝ ጥሪ ነው። ይህንን መለኮታዊ ጥሪ ለዓለም የማዳረስ ኃላፊነትም ለእኛ ለቅዱስ ሲኖዶስ አባላት የተሰጠ እንደሆነ ሐዋርያው አስገንዝቦናል። ኃላፊነቱ ሲሰጠን ከነ መሳሪያው ነው። እሱም ጸጋና ሐዋርያነት ነው። እኛም እሱን ተቀብለናል። እንግዲያውስ የተቀበልነውን ጸጋና ሐዋርያነት በዓለም ውስጥ ላለው ህዝበ እግዚአብሔር አገልግሎት ላይ ማዋል ከኛ ይጠበቃል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ውስጥ ያልተካተቱ ወገኖችን ለማሰባሰብ የተሰጠንን አባታዊ እድል ተጠቅመን በትጋት መስራት አለብንም ብለዋል። የሚታዘዝ ምእመን ወጣት ካህን አለን። ይህ ትልቅ ጸጋ ነው። ይህንን ጸጋ እግዚአብሔር ለእግዚአብሔር መንግስት በሚመች ሁኔታ ዝቅ ብለን ማገልገል የክብር ክብር ነው። በማስተማርም በተግባር በመሳተፍም የህዝቡ መሪዎችና አርአያ ሁነን መስራት ይገባናል። በተለይም ከሰላም እጦት የተነሳ በእጅጉ እየተጎዳ ያለው ህዝባችን ሰላምና ፍትህ እንዲያገኝ በጸሎትም፣ በትምህርትም፣ በምክርም ተግተን መስራት አለብን። ሀገርና ህዝብን የሚያስማማ ተግባራትን በመስራት ሀገርን መካስም ከሁሉም የሚጠበቅና የቤተክርስቲያኗ ወቅታዊ ጥሪ ነው ብለዋል። እናታችሁ የተንገላታችበትን እዩና፣ በቃ በሉ። ሁሉን የሚያግባባ ነገር ፈልጉና። ችግሮቹን በሰላማዊ ውይይት ፍቱህ። በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንም ለውድ እናት የሚደረግ ካሳ አድርጋችሁ ሰዱት። የቤተ ክርስቲያናችን ወቅታዊ መልእክትና ጥሪም ይህ ነው። ብፁዕነታቸው በመጨረሻም በርካታ አጀንዳዎች ላይ መክሮ አቅጣጫ የሚያስቀምጠው የረክበ ካህናቱ የቅዱስ ሲኖዶስ ቅኖናዊ ጉባኤ መጀመሩን አብስረዋል። በረክበ ካህናት ወይም የቅዱስ ሲኖዶስ ምልአተ ጉባኤ ላይ ከሁሉም የአገሪቱ ክፍሎች የመጡ ሊቃነ ጳጳሳት የሚሳተፉ ሲሆን ጉባኤው በአዲስ አበባ ቅድስት ማርያም ቤተ ክርስቲያን የጉባኤ ቤት እየተካሄደ ነው። የሰራተኞችን የግል መረጃዎች ለአገልግሎት አሰጣጥ በሚያመችና ደህንነቱ በተጠበቀ መልኩ የማደራጀት ስራ መጀመሩን የሰሜን ሸዋ ዞን ሲቪል ሰርቪስና የሰው ሀብት ልማት መምሪያ አስታወቀ። ተግባሩ በዞኑ በሚገኙ ወረዳዎችና ከተማ አስተዳደሮች ጭምር እየተከናወነ መሆኑም ተጠቁሟል። በላይ ተስፌ ዝርዝሩን ይዟል። ፋይሎችን ከተለያዩ ተጋላጭ ነገሮች ለመታደግ ና ቀልጣፋ የሆነ የመረጃ ስርዓት ለመፍጠር በኮምፒውተርና በኔትወርክ የታገዘ ማድረግ ወቅቱ የሚጠይቀው ተግባር ነው። ከፍተኛ ቁጥር ያለው የግል ማህደር ከሚገኝባቸው ተቋማት መካከል አንዱ የሲቪል ሰርቪስ መስሪያ ቤት ይህንን ተግባር እንደ አንድ የትኩረት አቅጣጫ አድርጎ እየሰራበት ነው። በሰሜን ሸዋ ዞን ሲቪል ሰርቪስ ና የሰው ሀብት ልማት መምሪያ የሰው ሀብት አስተዳደር ህጎች ቡድን መሪ ተሾመ ሸዋዬ ከዚህ በፊት ያጋጥሙ የነበረው ችግሮችን ያነሳሉ። እንግዲህ አጠቃላይ ከዚህ ፊት የነበረው የዚህ መዝግብ ቤት አያያዝን በተመለከተ በአብዛኛው መካኒካል በሆነ መንገድ ኦር በሀርድ ኮፒ የሚያዝ ነበር። በአብዛኛው ተቀዳድሮ የሚጠፋበት፣ በአግባቡ የማይታሰርበት፣ ሰራተኛው ደግሞ አገልግሎ አገልግሎ ወደ ጡረታና ማህበራዊ ዋስትና የሚላክለት ማስረጃ በአብዛኛው እየተጓደለ ስለነበረ እና አጠቃላይ በወቅቱ የሚፈልጋቸው መረጃዎችን በተቀላጠፈ መንገድ ማግኘት የሚችልበት እድሉ ጠባብ ነበር። ይህን ከማድረግ አኳያ እንግዲህ እንደ ቡድንም እንደ መምሪያም በግልጽ ተነጋግረን ወደ ስራ የገባንበት አንዱ ትልቅ ስራ ዲጂታላይዝ ማድረግ ነው። በመምሪያው በወረዳና በከተማ አስተዳደር ስር የሚገኙ የሰራተኞችን ፋይል ወደ ኮምፒውተር የማስገባት ስራ እየተሰራ እንደሆነ ነው አቶ ተሾመ የገለጹት። በዚህ ረገድ የ1093 ሰራተኞች የግል ማህደር እስካን አርገን ይዘናል። ከዚህ ፊትም አብዛኛው በዞን ውስጥ የሚገኘው መንግስት ሰራተኛ የግል ማህደር የተጓደለብኝ ብሎ ለዚህ ተቋም የመልካም አስተዳደር ችግር አድርጎ የሚያቀርበት ሁኔታ ነበር እየተፈጠረ የነበረው። ይህን ከማስቀረት አኳያ ዲጂታላይዝ አድርጎ መያዝ የሰራተኛውን ሕይወት በመታደግ ረገድ የሚኖረው ፋይዳ የጎላ በመሆኑ በብዙዎች ወረዳና ከተማ አስተዳደሮች ይህን ስራ ጀምረኑታል። በስልክ ያነጋገርናቸው የቡልጋ ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት አስተዳደር ጽህፈት ቤት ኃላፊ ወደ ሬጌታቸው እንዲሁም የአንጎለላ ና ጠራ ወረዳ ሲቪል ሰርቪስና ሰው ሀብት ልማት አስተዳደር ጽህፈት ቤት ኃላፊ ታምሩ ግርማ መረጃዎችን ወደ ኮምፒተር በማስገባታቸው ቀልጣፋ አገልግሎት ለመስጠት እንዳስቻላቸው ገልጸዋል። ቶ አስራ አራቱም ሰራተኞች ፋይል እስካን ተደርጎ ይህን ሶፍት ኮፒ ለሁሉም ሰራተኛ ሲቪል ሰርቫንት ማለት ነው ተደራሽ አድርገናል። የቴሌግራም ቻናላቸው፣ በኢሜይላቸው በሲስተምም የተቀመጠበት ሁኔታ አለ ማለት ነው ሌላለ ስራ በጣም አቅልሎልናል ብለን እናስባለን። ሰባት መቶ ሀምሳ ሶስት ሰራተኛ ነው ያለን ያው ይሄንን ዲጂታላይዝ የማድረጉን ተገልጋዩ በስልኩ ጭምር ስለሚደርሰው ሙሉ መረጃውን በዛ ደረጃ ያገኛለን ና ደህንነቱ የተጠበቀ ነው። የሰው ሀብት አስተዳደሮች ናቸው የሚቆጣጠሩት። አሁን ባለው አሰራር በመምሪያው ስር የሚገኙ ተቋማት የግል ፋይሎችን ካለመዝገብ ቤት ኮምፒውተር ላይ በማየት ማስተናገድ እንደሚቻል በመምሪያው የሲስተም አድሚኒስትሬሽን ባለሙያ አዳም ተካ ይገልጻሉ። ተገልጋይ በአጭር ጊዜ ተስተናግዶ የሚሄደው ከሀርድ ኮፒ የተሻለ ሶፍት ኮፒ ከኮምፒዩተር ላይ መረጃ በማውጣት በቀላሉ ሰው ተስተናግዶ መሄድ ይችላል። እዚህ ጋር የሁሉም እንደምታዩት የሁሉም ተቋማት መረጃዎች በመስሪያ ቤት በተቋማት ስም የሁሉም ሰራተኞች መረጃ አለ፣ እያንዳንዱ መስሪያ ቤት ማለት ነው። ከዛ አንድ ሰራተኛ የሚፈልገውን ፋይል እዛ ውስጥ እንገባና በየስማቸው ስም ሰተን ለየፋይሉ ማለት ነው። ከዛ ፕሮፋይል የተሞላ የሰራተኛ ፕሮፋይል አለ እዚህ ላይ እናገኛለን። እየገባል ዋና ዋና መረጃዎች ማለት ናቸው። እነዚህ ናቸው። ፋይሎችን ወደ ኮምፒውተር የማስገባት ስራ ሲጠቃለል የግል ማህደሮችን መረጃ ደህንነት ለመጠበቅና በቀላሉ አገልግሎት መስጠት የሚቻልበት እድል እንደሚፈጠር ነው ቡድን መሪው የጠቆሙት። በማስከተል በትንታኔ የምንመለከተውን ጉዳይ ወደ እናንተ እናደርሳለን። ተቋማት በዲጂታል የታገዘ የአገልግሎት አሰጣጥ ስርዓት መዘርጋታቸው ቀልጣፋና ፍትሐዊ አገልግሎት እንድናገኝ አስችሎናል ሲሉ አሚኮ ያነጋገራቸው የአዲስ አበባ ከተማ ነዋሪዎች ተናገሩ። በአዲስ አበባ ከተማ 85 አገልግሎቶች በዲጂታል የታገዙ መሆናቸውን የከተማ አስተዳደሩ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ አስታውቋል። ቴዎድሮስ ደሴ ዝርዝሩን ይዟል። እንደ ሀገር የመንግስት አገልግሎት ሰጪ ተቋማት የተገልጋዮች ዘመኑን የዋጀ ቀልጣፋና ፍትሃዊ አገልግሎት ባለመስጠታቸው ዜጎች ላልተፈለገ ውጭና እንግልት ሲዳረጉ ይስተውላል። በተለይም ባለፉት ዓመታት ዘመናዊ የአገልግሎት አሰጣጥ ስርዓት አለመዘርጋቱ በባለሙያው የሥራ ጫና እንዲኖር ከማድረግ በተጨማሪ ጉዳዩን በማጓተት የተገልጋዮች ጊዜ ጉልበትና ገንዘብ ያለ አግባብ እንዲባክን አድርጓል። በተገልጋዮች የሚነሱ የመልካም አስተዳደር ጥያቄዎችን በተቀመጠው አሰራር ምላሽ ከመስጠት ይልቅ በእጅ መንሻና መሰል ብልሹ አሰራሮች ለመፈጸም መሞከር ደግሞ ሌላኛው አደጋ ነው። ይሁን እንጂ አሁን ላይ እንደ ሀገር በተቋማት የአገልግሎት አሰጣጥ ላይ የሚታየውን መሰረታዊ ችግር ለመፍታት በመንግሥት በኩል ትኩረት ተሰጥቶ እየተሰራ ይገኛል። የአማራ ሚዲያ ኮርፖሬሽን በአዲስ አበባ ከተማ የተለያዩ የመንግስት መስሪያ ቤቶች ተገኝቶ የአገልግሎት አሰጣጡ ምን ይመስላል የሚለውን ምልከታ አድርጓል። በዲጂታል ቴክኖሎጂ ታግዘው ፍትሐዊ፣ ቀልጣፋ፣ ትክክለኛና ጥራት ያለው አገልግሎት ከሚሰጡ ተቋማት መካከል የሲቪል ምዝገባና የኗሪነት አገልግሎት ኤጀንሲ ተገኝቶ የአገልግሎት አሰጣጡ ምን ይመስላል የሚለውን የአገልግሎቱ ተጠቃሚ የሆኑ ግለሰቦችን አግኝተን አነጋግረናል። አሁን ለምሳሌ አሁን ውልና ማስረጃ ሲ በቴሌብር ነው የከፈልኩት አሁንም እንደገና እዚህ ያለኝን እንትን የምከፍለው በቴሌ ብር ነው። በቃ ቀላሉ ዘዴ ማለት ነው። አሁን እንግልት የለም ማለት ነው። አሁን የጄዛ ባንክ ልሰለፍ፣ እንደዚህ ላድርግ የለም። በፊት አሁን እንደው ቀበሌ ወይም ደግሞ የነዋሪዎት አገልግሎት መስጫ አካል ሲባል የጊዜ ጉዳይ ያለ ሲስተም የለም የሚባል ነገር ነበር። እንዲያን ነገሮች አሁን እዚህ በመጣ ሰዓት እንዲያን ነገሮችን መስተዋገል በአሁን ሰዓት እያየን ያለው ነገር ይሄ አይደለም። በአጭር ሰዓት ውስጥ ነው ሰርተን እንድንጠቀም ያደረጉን አርኪ ነው። እኔ አስር ደቂቃም የቆዩ አይመስለኝም። እዚህ ጋር ነው እዚያ ጋር ነው ማለት አይጠበቅብኝም። ጀስት በቃ ገባው፣ አቅጣጫው ተጠቆመኝ። ሪሲቴን ያስቁጫል ኢንፎርሜሽን በኮምፒውተር ያው ይጠራሃል። ተራሃን ጠብቀህ ስለምትሄድ ምንም የሚያስጨንቅህ የሚያጉላላህም ነገር የለም። በአዲስ አበባ ከተማ አስተዳደር ከወረቀት ንክኪ ነጻ የሆነና በዲጂታል የታገዘ አገልግሎት መስጠት ከጀመሩ ተቋማት የአሽከርካሪ ተሽከርካሪ ፍቃድና ቁጥጥር ባለስልጣን የቦሌ ቅርንጫፍ ጽህፈት ቤት አንዱ ነው። ቅልጥፍናውም በጣም ቆንጆ ነው። እንደምታየው ዲጂታል ነው፣ የሚጠራህም ራሱ በኮምፒውተር በታገዘ ስርዓት ነውና፣ ቁጥር ሲደርስ ራሱ ነው ፒክ የሚያደርግ። ከዛ በኋላ ወደምትፈልገው ኦፊሰር ጋር ራሱ ይመራሃል። እዚህም እንደምታየው የህዝቡ መጨናነቅ እንዳለ ሆኖ ግን በፍጥነት ነው ጉዳዩ የተከናወነ ያለው። ተቋሙ በዲጂታል ቴክኖሎጂ በመታገዝ ቀልጣፋ፣ ፍትሃዊ፣ ትክክለኛና ጥራት ያለው አገልግሎት እየሰጠ መሆኑን የቅርንጫፉ ጽህፈት ቤት ስራ አስኪያጅ ወርቅ አለም በላይ ይናገራሉ። እኛ በአሽከርካሪና ና በተሽከርካሪ እንግዲህ ወደ 45 የሚደርሱ አገልግሎቶች ይሰጣሉ። በቅርንጫፍ ደረጃ ሁሉም አገልግሎቶች የሚሰጡት በሲስተም ተደግፎ ነው። ማንዋል የሚሰጥ ምንም አገልግሎት የለንም። በቴክኖሎጂ የተደገፈ ነው ማለት እንደ ቦሌ 18 አካባቢ የሚደርሱ የተሽከርካሪ እና ከ125000 በላይ ደግሞ የአሽከርካሪ ፋይሎች ይገኛሉ። እነዚህ ሁሉ ፋይሎች በሙሉ እስካን ተደርገው ወደ ሲስተም ገብተዋል ማለት ነው። ስለዚህ ይሄ ከምን አድኖናል? ፋይል ከመጎተት አድኖናል ማለት ነው። አቶ በቀለ ተመስገን በአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ የአገልግሎት አሰጣጥና አውትሶርሲንግ ዘርፍ ኃላፊ ናቸው። በከተማ አስተዳደሩ በሚገኙ በርካታ ተቋማት ዘመኑን የዋጀና በዲጂታል የታገዘ የአገልግሎት አሰጣጥ ስርዓት በመዘርጋት ቀልጣፋና ፍትሃዊ አገልግሎትን ለዜጎች ተደራሽ ማድረግ መቻሉን ይናገራሉ። ወደ 85 ዋና ዋና አገልግሎቶች ወደ ቴክኖሎጂ ገብቷል። ወደ 262 የሚሆኑ ንዑስ ተግባራት ጭምር ወደ ቴክኖሎጂ ገብቷል ከ300 በላይ የሚሆኑ አገልግሎቶችን በቴክኖሎጂ አስደግፈን መስጠት ጀምረናል ማለት አሁን አንድም ወረቀት አታገኙም ስትሄዱ ሁሉ ነገር ኦንላይን ነው የሚመራው ማለት ነው ሶ ባለ ጉዳይም ከሃስ የራሱ ጉዳይም የት እንደደረሰ መከታተል የሚችልበት አሰራር ስርዓቶችን ኦልሬዲ ተፈጥሯል ማለት ከወረቀት ንክኪ ነጻ የሆነ የዲጂታል አገልግሎት መሰጠቱ ዘርፈ ብዙ ጠቀሜታ አስገኝቷል ይህም በማድረጋችን ደግሞ የተገኙ ውጤቶችም አሉ ለምሳሌ አንዋሊ በየዓመቱ ለወረቀት ብቻ የሚወጣው ወደ 20 ሚሊዮን ብር ሴፍ ማድረግ የተቻለበት ሁኔታ ነው ያልኩት። አገልጋይና ተገልጋይ ንክክን ስለሚቀንስ ብልሹ አሰራሮችን ይቀንሳል። ተገልጋዩም ጭምር እዛ ለመመላለስ አንድ ወር ሁለት ሳምንት ለመመላለስ እሱም ወጪ ነው ራሱ ኮስት እኮ ያደርገዋል። በሶስተኛ ደረጃ አልሬዲ ቀልጣፋ አገልግሎትም ለመስጠት ያስቻሌ ነው ብለን ነው የምናስበውና እነዚህ ሲስተም በመዘርጋታቸው ተገልጋዩም አገልጋዩም ጋር የቴክኖሎጂ አጠቃቀም ስርዓታችንም እኮ እያደገ ነው የሚመጣው ማለት ነውና፣ ከመንግስት ተቋማት ባሻገር በግሉ ዘርፍ አገልግሎት መስጠት የሚቻልበት የአሰራር ስርዓት ተዘርግቶ ወደ ስራ መገባቱም ተጠቁሟል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን እዚህ ላይ አበቃ። ስለ አብሮነታችሁ እናመሰግናለን። ጤና